ያጉቷን ልጅ ወደደችው። በዱዓም ታገለች የሱ አን ሰኞና ኸሚስ አልቀራትም። ጾም ጀመረች። የሌሊት ሰላት መታወቂያ ሆነ። እሱን በማግባት ያ ሰደቃ በሳች። አላህን በዱዓ ቀደር ትቀይራለህ እያለች ተሟገተች። ከተወሰኑ አመታት በኋላ ሰው አገባ። አመና ካታት አላህ በዱዓ ቀደር አይቀይርም እንዴ? ብላ አግምቶ መተች ራሷን እስከተጠላ ድረስ ሕይወት ጨበራት። የዱአ ሞራሏ ሞተ። እነ ሌይለ ሰላቷ የውሃ ሽታ ሆኑ። ሱና ክንዋኔዎቿ ሁሉ ተቋረጡ። ዱኒያ ጨለመችባት። በዘመንኛው ቋንቋ ዲፕረስድ ሆነች። ትዳርን ለጆሮ አጠላች። ሞትን አብዝታ መመኘት ስራ ሆነ። በጣም አስኪ ደረጃ ስትደርስ ሳይካትሪስት ጋር ሄዳ መታየት ፈለገች ሄደችም ስለ ህይወቷ ተናገረች ደስታ አርቆኛል መኖር አስጠልቶኛል ይሄ ሁኔታ የሚቀየር አይመስለኝም ተስፋ ቆርጫለሁ ሞትን አጥብቄ እመኛለሁ እያለች ሁኔታዋን አስረዳች ሳይካትሪስቱም ጠየቀ ትዳር ይዘሻል እሷ መለሰች ስለዚህ ጉዳይ እንዲነሳብኝ አልፈልግም፣ አላገባም አለች። በምን ምክንያት ብሎ ሲጠይቃትም የምወደው ሰው ነበር፣ በጣም የማፈቅረው ግን አግብቷል። እሱን ለማግባት ከጌታዬ ጋር ብዙ አውርቼ ነበር። ሌሊት አልተኛም፣ የሌሊት ዱዓ ሙስተጃብ ነው ስለተባልኩ ጾም አያልፈኝም የጾመኛ ዱዓ መቅቡል ነው ስለተባልኩ ሰደቃን ወድጄ ነበር። በዱዓ የጋረደው በሰደቃ ይገራል እያልኩ ጁምዓን እናፍቅ ነበር። ለምኑኝ እቀበላችኋለሁ የተባለችውን ሰዓት እንኳን አታልፈኝም። ዱዓዬ መናከረ አላህም ከለከለኝ አለች። ለቅሶም ስለደከማት አስሬ ቁና እየተነፈሰች ሳይካትሪስቱ ጠየቀ። ጦሩ እና እነዚህ ድርጊቶች አሁን ላይ አስከተለሽዋል ወይ ንስተሽዋል? አላት። ለምን ብዬ ኦሬዲ እኮ አግብቷል እኮ እሱ እሱማ አገባ። አዎ የእሱ ፋይል ተዘግቷል። መርሀባ እኔ እዚህ ቦታ ስቀመጥ መድኃኒት የምሰጠው በሽታውን ላልተረዳ ሰው ነው። አንቺ ደግሞ በሽታሽንም መድኃኒትሽንም የሚነግርሽ አንድ የቁርዓና ያለኝ እሱን ከነገርኩሽ እና ቃሉን ካመንሽበት ትድኛለሽ አላት። ሳይካትሪስቱን ቀጠለ። ከሰዎችም ከሃይማኖት በጫፍ ላይ ሆኖ አላህን የሚገዛ ሰው አለ። ታዲያ መልካም ነገር ቢያገኙ በእርሱ ይረጋል፣ መከራም ብታገኘው በፊቱ ላይ ይገለበጣል። የቅርቢቱንም ዓለም የመጨረሻይቱንም ዓለም ከሰረ። ይህ እርሱ ግልጽ ኪሳራ ነው ብለው ዘምባል

ወጣች። ቤትም ገብታ ስጁድ ላይ ተደፍታ፣ ጌታዬን ማረኝ። እኔ እውነት ጫፍ ላይ ሆኜ ለጉዳዬ ተገዛው ሳይሳካልኝ ሲቀር ተገለበጥኩ አይደል። አቤት ያኔ የነበረኝ ስክነት እኮ ጌታዬ! አቤት ያኔ እምባዬ እንዴት ይፈውሰኝ እንደነበር እሱን ልውደደው እንጂ ደስ የሚሉ የዱኒያ ቀናቶች ያኔ ነበር ያሳለፍኩት ጌታዬ። እኔ ጥቅመኛዋ ባሪያ፣ አንተ እኔን ለማውራት ሓጃ እንደ ሰጠኸኝ መስቀባይ እውነትህን እኮ ነው። ያው ጫፍ ላይ ሆኜ የተገዛው እና ዱንያዬም ጨለመ። ራሴን ባጠፋ ደግሞ አኪራው እንዴት ሊሆንብኝ ነበር? አይ እኔ ማረባዋ ጌታዬ፣ ማሀርታን ልቤ አንተን ሳፈቅር ባንተ መክሉቅ ቢዚ ስለሆንኩ ነው። ስክነት ያጣው እንዲህ የሚሉ ቃላቶችን በየሰዓቱ በየቀኑ ወሬዎቹ ሆኑ። ማረኝ ጌታዬ ማረኝ ሆነ ውሏ። ጊዜ በሄደ ሰዓት የትዳር ጥያቄ በቤተሰብ ተነሳላት። እስከዛው እምብኝ ስትል እናንተ ያምናችሁበትን ተቀበሉ፣ እኔ ጋር ችግር የለው ማለት ቤተሰቦቿም ተደሰቱ። ትዳር ሲሏት ገና የምትመናጨቀው ልጅ ጭራሽ እናንተ ካመናችሁበት መርሃባ ማለቷ አስደመማቸው። ያሉትም አልቀረ ጠያቂ መጣ። ተጠየቀች ሐሳቧንም በድጋሚ እናንተ ታመናችሁበት ተቀበሉ፣ ወደ እኔ አታረርሱት ብላ ማን ነው ብላ አልጠየቀችም። ተቀበሉ ተያዩ እና ኒካ ይታሰር ተባለ። እያቅማማች ተስማማች። እንደ ሁሌው ስጁዷ ላይ አለቀሰች። ጌታዬ ማረኝ፣ ያኔ በእኔ ምርጫ ተደስቻለሁ ዛሬ ግን ይሄንተን ምርጫ ተቀብዬ ሰው ላይ ነው ብላ ከክፍሏ እንደወጣች ያጎቷለች ፊት ለፊት አየችው። እሱ ነው ወይስ እኔ አበድኩኝ? ወይስ አነቃሁም ለአሚኑ እንደው ተሽሎ የነበረኮ ብላ ደርቃ ቀረች። ለምን አልነገርሽኝም ነበር የሚል ድምፅ ተሰማ። ይሄን ድምጽ የወደርኩት፣ ያፈቀርኩት ያጎት ልጅ ነው ጠየቀች። አሁንኝ ለምን አልነገርሽኝም ነበር እንደምትወጂኝ አላት። ይቅርታ ያ ያለፈ ታሪክ ነው። አሁን ትዳር ለይስት ነው፣ አንተም ባለ ትዳር ነ ምን የሚቀየር ነገር የለም አለች ኮስተር ብላ። እንደዛ ለአመታት የተሰቃየችለት ሰው ፊቷ የቆመች አልመስለውም። እኔ ነኝ የጠየኩት ትዳሬንም ፈትቻለሁ። እሷም እንዳንቺ ሌላ የምትወደው ሰው ነበራት አላት። አሁን በድጋሚ ለድቂዎች ደርቃ አከረች። ሳትተነፍስ የሱጁድ ቦታዋ ላይ ሄደች እና ምን አይነት ጌታ ነህ ግን ጌታዬ? ሲወዱህ ጉዳይ የምታቀል ሲሮቁህ ጉዳይ የምታከብ እኔ በምን ቃል ልግለጽልህ? አንተን የሞደር ጥግ እንዲህ ነው ለካ አላህዬ፣ ብላ ተደፍታ አለቀሰች። ሱብሃንአላህ፣ በጣም ድንቅ ታሪክ፣ በጣም ትልቅ ነገር የምንማርበት፣ በጣም ብዙ ነገር የምንማርበት ታሪክ እንደሆነ ምንም ጥያቄ የለውም። እርግጠኛም ነኝ አላህን ስብሓነሁ ተዓላ የያዘ መቼም ወድቆ አይወድቅም። የእሱም ምርጫ የወደደ አላህ ስብሓነሁ ተዓላ ምርጡን ነገር ያማረውን ነገር እንደሚሰጠው ምንም ጥያቄ የለውም። ሁሌም ቢሆን የአላህን ውሳኔ የአላህን ምርጫ መውደድ ይኖርብናል። ሁልጊዜም እሱ ለእኛ የሚሆነውን ለእኛ የሚበጀውን ነገር እንደሚያደርግልን ምንም ጥያቄ የለውም። አላህ ስብሀኑ ተዓላ በሱ ውሳኔ በሱ ድርጊት የምናመሰግን በሱ ድርጊት የምንቀበል ያደርገን። ይሄ ታሪክ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ሌሎች በጣም ብዙ እህት ወንድሞቻችን በእንደዚህ አይነት ሁኔታ ውስጥ እያለፉ ያሉ ይኖራሉና እነሱ ጋር ደርሶ ወደ አላህ ላይ የሚመለሱ ወደ አላህ ፍቅር የሚመለሱ እንዲሆኑ ይሄ ቪዲዮ እነሱ ጋር መድረስ ስላለበት ላይክ በማድረግ ሼር በማድረግ ብዙ ሰዎች ጋር እንዲደርስ ማድረጋችሁን እንዳትረሱ። እንዲሁም ደግሞ እንደዚህ አይነት ታሪክ አዘል የሆኑ ነገሮች በትረካ መልክ የሚቀርቡ ነገሮችን እንድናቀርብላችሁ ከፈለጋችሁ ኮመንት ላይ ግቡና ታሪክ ታሪክ እያላችሁ ጻፉ። በሌላ ጊዜ እንደዚህ አይነት ታሪኮችን እናዘጋጅላችኋለን። በተረፈ ግን አላህ ስብሃኑ ተዓላ በሰማነው የምንጠቀም ሰዎች ያድርገን። አሁን ቻናላችን በትንሹም ቢሆን እያደገ ነው። ሀያ አንድ ሺህ ደርሰናል። ወደ ሀምሳ ሺህ በቶሎ እንድንደርስ ጉዞ እያደረግን ያለ ነው እና የጉዞችን ተካፋይ መሆናችሁን አትርሱ። ሰብስክራይብ በማድረግ እንተጋገዝ። ለዛ እናንተ ሰብስክራይብ በማድረጋችሁ ምንም የምትጎዱት ነገር የለም፣ ለእኛ ግን በደንብ ይጠቅመናል። ምናልባት በአንዷ ታሪክ በአንዷ ትንሽዬ ቃል ትንሽዬ ንግግር የሚመለሱ ሰዎች ሊኖሩ ይችላሉ። ና የዛ ነገር ተካፋይ መሆን እንድትችሉ ሰብስክሪብ አድርጋችሁ ብዙ ሰዎች ጋር እንዲደርስ አድርጉት። ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ሁልጊዜ ቪዲዮ ስንሰራ ደግሞ ፊት ለፊት እንዲመጣላችሁ ከፈለጋችሁ የደውል ምልክቷን መጫናችሁን እንዳትረሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ ያለላችሁ ገብታችሁ ፎሎ ማድረጋችሁን አትርሱ።